ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት 26 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል የብልጽግናው አገዛዝ ኮሪደር ልማት በተሰራበት አስፋልት ዳር ባንኮች እንዳይሰሩ አግዷል ከስድስት ዓመት በኋላ የተጋለጠው የአብይ ቅጥፈትን በሚመለከት የምንላቸዋለን የብልጽግናው አገዛዝ በሸዋና በጎጃም የድሮን ጥቃቶችን ፈጽሟል የድሮን ጥቃቱን በሚመለከት የያዝነው መረጃ አለ ንጹሐን በአሰቃቂ ሁኔታ ተገድሏል በምሬ ወዳጆ የተመራው ጦር ታላቅ ጀብዱ ፈጽሟል በርካታ ክፍለ ጦሮች የተሳተፉበት ውጊያ የአገዛዙን ጦር እርስ በእርስ ብዙ ሀያ ሶስት አጫርሷል። አብይ የገጠማቸው አስደንጋጭ ሁነት እያነጋገረ ነው። የአረብ ኤምሬቶችን አልጋወራሾች ያስደነገጠው የአማራ ልጆች ተቃውሞ በዱባይ ተካሂዷል። ከአቡዳቢ ሰዎች ጋር በአዲስ አበባ ምን እየተካሄደ ነው የሚለውንም ይዘናል። አድማጭ ተመልካቾቻችን፣ አብራችሁን ልትቆዩ ከፈቀዳችሁ፣ እነዚህም መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሆነው። አማራ ይምከር በሎስ አንጀለስ ኤቢሲ ቴሌቪዥንና የአማራ ማኅበር በሎስ አንጀለስ በመተባበር አማራ ይምከር የውይይት መድረክን አዘጋጅተዋል። በሎስ አንጀለስና አቅራቢዋ የምትኖሩ አማራዎችና የአማራ ትግል ደጋፊዎች እንድትገኙና በምክክሩ እንድትሳተፉ ተጋብዛችኋል። እሁድ ኖቬምበር 10 2024 3 ፒኤም ላይ በሎስ አንጀለስ እንገናኝ። በሎስ አንጀለስ አማራ ይምከር መሰናዶ የአማራ ሕልውና ትግል እመርታዎች፣ በትግሉ የሚታዩ ብዥታዎች እንደዚሁም የዲያስፖራ ወገናችን ተሳትፎና ሚና በሚሉ ርዕሰ ጉዳዮች ላይ ውይይቶች ይደረጋሉ ረዳት ፕሮፌሰር ትንግርቱ ገብረ ጻድቅ ጋዜጠኛ ማዕዛ መሐመድና ጋዜጠኛ ንሙት አብርሃም የመወያ ርዕሰ ጉዳዮችን ያቀርባሉ የትግሉ መሪዎችም መልእክት ያስተላልፋሉ እሁድ ኖቬምበር 10 አማራ ይምከር በሎስ አንጀለስ አይቀርበትም የስብሰባው ስፍራ ከልቨርሲቲ ቬትራን ሜሞሪያል ቢልዲንግ ቴን ሴንተር 4117 ኦቨርላንድ አቬኑ ከልቨርሲቲ ሲ ሲኤ 9230 ቀኑን ያስታውሱ ኖቬምበር 10 2024። ሰዓቱም ከሦስት ፒኤም እስከ 6 ፒኤም የሚካሄድ ነው። አማራይ ምክር በሎስ አንጀለስ ኤቢሲ ቴሌቪዥን እና የአማራ ማኅበር በሎስ አንጀለስ በጋራ ያዘጋጁት በጎጃም አሸዋ እዝ ከደብረ ብርሃን ወደ መራ ቤቴ ሲጓዙ የነበሩ የአገዛዙ የጦርና የፖለቲካ አመራሮች ላይ ከባድ ኪሳራ ደረሰ። የአማራ ፋኖ ሸዋ እዝ ናደው ክፍለ ጦር በአገዛዙ በእርጩም ማስጠባቂ ሰራዊት አመራሮችና አባላት ላይ በወሰደው መብረቃዊ ጥቃት ድል መቀናጀቱን አሳውቀዋል። በኢንጂነር ደሳለኝ ሲያስብ ሸዋ ዋና መሪነት በፊት አውራሪ ኢንጂነር ባዩ አለባቸው ዋና ጦር አዛዥነት የሚመራው የአማራ ፋኖ ሸዋ እዝ ናደው ክፍለ ጦር በትናንትናው እለት በወሰደው የደፈጣ ጥቃት በርካታ የአገዛዙ በእርጩ ማስጠባቂ ሰራዊት አመራሮችና አባላት ላይ የህይወት የአካልና የቁስ ኪሳራ ማድረስ ችሏል። በፊት አውራሪ ኢንጂነር ባዩ ያለባቸው የአማራ ፋኖ ሸዋ እዝ ዋና ጦር አዛዥ እና በቀኝ አዝማች ይታገሱ አዳሙ የአማራ ፋኖ ሸዋ እዝ ናደው ክፍለ ጦር ዋና ጦር መሪ በተመራ በዚህ ልዩ ኦፕሬሽን በርካታ የአገዛዙን ወንበር አስጠባቂ ሰራዊት በወጡበት እንዲቀሩ ተደርጓል። የአገዛዙ ወንበር አስጠባቂ አገልጋይ የመራ ቤቴ አመራሮች የአማራን ህዝብ በምን መንገድ ማጥፋት እንዳለባቸው በደብረ ብርሃን ሲመክሩ ቆይተው የተሰጣቸውን ተልዕኮ ለመፈጸም በአገዛዙ ሰራዊት ታጅበው ወደ ወረዳው መራ ቤቴ እየሄዱ ባለበት ሁኔታ በጃማ ወንዝ ድልድይ አቅራቢያ ልዩ ስሙ ወላሌ ወንዝና አጥበርብር በተባለ ቦታ ላይ አምስት ሰዓት እስከ ሰባት ሰዓት ድረስ በቀጠለ ውጊያ እንደ ተርብ የሚናደፉት የናደው ክፍለ ጦር ራስ አበባ አረጋይ ብርጌድ አባላት፣ የክፍለ ጦሩ ተወርዋሪ ሻለቃና የመቅደላ ብርጌድ ሶስተኛ ሻለቃ የሰራዊት አባላት ባደረጉት ፈጣን ምት በርካታ የአገዛዙ ኃይል ሙትና ቁስለኛ ሲሆን የሞተበትና የቆሰለበትን ሰራዊት በሶስት የጭነት አይሱዙ ሸራ አልብሶ ወደ መራቤቴ አለም ከተማ ጭኖ ወጥቷል ብሏል። ይበንዲ ለ የፋኖን ክንድ መቋቋም ያልቻለው ሰራዊት የደረሱ ሰብሎችን እያቃጠለና በየመንገዱ ያገኘውን ማህበረሰብ እየደበደበ ለአማራ ህዝብ ያለውን ጥላቻ አሳይቷል ብሏል እዙ ለሮሃ በላከው መግለጫ። ብልጽግናን ያስደነገጠ የአማራ ልጆች ተቃውሞ በዱባይ ተካሄደ። አብይ አህመድና አገዛዛቸው በአማራ ህዝብ ላይ በቀጥታም በተዘዋዋሪም የዘር ማጥፋት መፈጸም ከጀመሩ ስድስት አመታት አልፈዋል። ላለፉት አስራ አራት ወራት ደግሞ በአማራ ህዝብ ላይ በይፋ ጦር አዝምተው ታይቶ የማይታወቅ ጄኖሳይድ መፈጸም ጀምረዋል። ይህ በአማራ ህዝብ ላይ እየተፈጸመ ያለው ጄኖሳይድም አስፈላጊውን ዓለም አቀፍ ትኩረት ሳያገኝ ቆይቷል። ከቅርብ ጊዜያት ወዲህ ግን በመላው ዓለም የሚገኙ የአማራ ተወላጆች በአማራ ህዝብ ላይ እየደረሰ ያለውን ጭፍጨፋና እንግልት ለማስቆም ሰልፍ ሰልፎችን እና የተቃውሞ መድረኮችን እያዘጋጁ እና እያካሄዱ ነው። ላብነትም ከትናንት በስቲያ በዋሽንግተን ዲሲ ዋይት ሀውስ ፊት ለፊት በአማራ ላይ የሚፈጸመው የዘር ማጥፋት ይቁም የሚል ሰልፍ ተካሂዷል። አሁን ደግሞ ለአብይ አህመድ አገዛዝ ዋነኛ ድሮን አቅራቢ በሆነችውና የአገዛዙን ጭፍጨፋ በገንዘብና በመሳሰሉ ሁነቶች በምትደግፈው የተባበሩት አረብ ኤምሬቶች ምድር የአማራ የቁርጥ ቀን ልጆች ተቃውሟቸውን አሰምተዋል። ይህን ተቃውሞ ያካሄዱትም የአብይ የጥፋት አጋር የሆኑት የቢንዛይድ ቤተሰቦች ዛሬ ወደ አዲስ አበባ መጥተው ከአብይ ጋር ሌላ የጥፋት እቅድ በማቀድ ላይ ሳሉ ነው። በዱባይ ተቃውሟቸውን ያሰሙት የአማራ ልጆች አብይ ገዳይ ነው፣ ጄኖሳይደር ነው፣ አቡዳቢ ለአብይ ድሮን እያቀረበች አማራን እያስጨፈጨፈች ነው፣ መሐመድ ቢንዛይድ ዘር ጨፍጫፊ ነው ሲሉ ተደምጠዋል። ይህን ያደረጉት ደግሞ በአምባገነኑ የተባበሩት አረብ ኤምሬቶች መንግስት ዋና የንግድ ከተማ ዱባይ ላይ መሆኑ አማራ ምን ያህል በደል እየደረሰበትና ይህን ጭፍጨፋውን የሚያጋልጡ የቁርጥ ቀን ልጆች እንዳሉት የሚያሳይ ነው። ተቃውሞው በተደረጉበት ስፍራ አለም አቀፎቹ መገናኛ ብዙሀን ቢቢ ሲና አልጀዚራ እንደነበሩም ለማወቅ ችለናል። ይህን የብልጽግናን ግፍም ለብዙሃኑ ማድረስ እንደተቻለ ነው የተሰማው። የዱባዩ ተቃውሞ የአብይንና መንግስታቸውን ያስደነገጠ ጉዳይም ሆኗል። ዱባይን ጨምሮ የዩኤኢ ከተሞች በርካታ ኢትዮጵያን የሚኖሩባቸው ናቸው። በሌላ በኩል በጀርመን በርሊን ኦክቶበር 18፣ በጀርመን ፍራንክፈርት ኖቬምበር 9፣ በአሜሪካ ከተሞች በኢንዲያናፖሊስ ኦክቶበር 25፣ ዴንቨር ኦክቶበር 28፣ ሲያትል ኖቬምበር 7፣ ቺካጎ ኖቬምበር 9፣ ሚኒሶታ ኖቬምበር 10፣ ዋሽንግተን ዲሲ ኖቬምበር አስር በፈረንሳይ ፓሪስ ኖቬምበር 9፣ በስዊድን ስቶክሆልም ኖቬምበር 9፣ በአውስትራሊያ ኩዊንስላንድ ኖቬምበር 9፣ በዩናይትድ ኪንግደም ለንደን ኖቬምበር 10፣ በደቡብ አፍሪካ ፕሪቶሪያ ኖቬምበር 10፣ በቤልጂየም ብራሰልስ ኖቬምበር 10፣ በስዊዘርላንድ ጄኔቫ ኖቬምበር 12፣ በኖርዌይ ኦስሎ ኖቬምበር 23፣ በአማራ ህዝብ ላይ የሚደርሰውን ጭፍጨፋ የሚቃወሙ ሰልፎች እንደሚካሄዱ ተገልጿል።